በድሮ ጊዜ አንድ ጥበበኛ ንጉስ ነበር። የሰዎችን ሁኔታ እንዲሁ በዝምታ ይገመግማል፣ ሳያስጠነቅቃቸውም ይፈትናቸው ነበር። አንድ ቀን የራሱ የሆኑ ሶስት አማካሪዎቹን ወደሱ እንዲመጡ አደረገ። ለሶስቱም ሶስት ከረጢትን ሰጣቸው። አፍወን እነዚህን የመሳሰሉ ጽድት ጽድት ያሉ ብራንድ የሆኑ ሰዓቶችን ሲፈልጉ ሚዘንጡበትን ካሻው ደግሞ ለባለቤት ወንደ ስጦታ የሚያበረክቱላት ብራንዱን የጠበቀ በአነስተኛ ዋጋ ይዘንላችሁ መጥተናል። ለጊዜው መገኛችን አዳማ ሲሆን ሌላም ከተማ ያላችሁ አብሽሩን እንልካለን። ብዛት ለምትፈልጉ አስተያየት አለው። ብቻ ምን አለፋችሁ በዚህ ኑሮ ውድነት ዘንጣችሁ ኑሩ እያልኳችሁ ነው። የቴሌግራም ቻናላችንን በመቀላቀል መምረጥ ይችላሉ። ሊንኩን ባዮ ላይ ታገኙታላችሁ። ወደ ማሳውም ወርደው የተሰጣቸውን ከረጢት በሚያማምሩና በጥሩ ፍራፍሬዎች እንዲሞሉ አዘዛቸው። ከሌላ ሰው እርዳታንም እንዳይጠይቁ አዘዛቸው። ሶስቱ አማካሪዎች ንጉሱ ያዘዛቸው ነገር ግራ ቢያጋባቸውም የንጉሱን ትዕዛዝ ለመፈጸም ወደ ማሳው ወረዱ። የመጀመሪያው አማካሪ ምናልባት ንጉሱ ለራሱ ይሆናል የፈለገው አለና ማሳ ውስጥ ዞር ዞር እያለ አሪፍና ለመበላት ምቹ የሆኑ ፍራፍሬዎችን መልቀም ጀመረ። በሚያማምሩ ፍራፍሬዎችም የተሰጠውን ከረጢት ሞላው። ሁለተኛውም አማካሪ እኛ የለቀምነውን ንጉሶ አይበላም ነገር ግን እንዳይቆጣ ልልቀም አለና ያገኘውን ፍራፍሬ ጥሩና ለመበላት ምቹ መሆኑን ሳያረጋግጥ ያገኘውን መልቀም ጀመረ። የያዘውንም ከረጢት በጥሩና በመጥፎ ፍራፍሬዎች ሞላው። ሦስተኛው አማካሪ ደግሞ ከነሱ የባሰበት ነበር። ንጉሱ ዋና ከረጢቱ መሞላቱን ነው የሚፈልገው። ተቀብሎን ፊትለፊቱ ሊወረወረው ይችላል። ስለዚህ ቅጠልንም ብሞላ አያውቅም አለና ቅጠሎችን፣ መሬት ላይ ያገኘውን የወዳደቁ ቆሻሻዎችን አንስቶ ከረጢቱ ላይ ሞላው። በቀጣዩ ቀንም ንጉሱ ሦስቱን አማካሪዎቹን ጠራቸው። እንዲያቀርቡለት ያዘዛቸውንም ከረጢት ይዘውት እንዲመጡ አደረገ። ከመጡም በኋላ የያዙትን ከረጢት ከፍቶ ሳይመለከት ወታደሮችን ጠርቶ ሶስቱም እንዲታሰሩ አድርጉ፣ ለአስራ አምስት ቀን ከእስር ቤት እንዳይወጡ፣ ምግብም እንዳይቀርብላቸው፣ ምክንያቱም የሚበቃቸውን ያህል ማሳ ወርደው ለራሳቸው ለቅመዋል ብሎ ተናገረ። የመጀመሪያው አማካሪ ቅጣቱ እረፍት ሆኖለት እስር ቤት ውስጥ የለቀማቸውን ለመብላት የሚያጓጉ ፍራፍሬዎችን እየበላ አስራ አምስት ቀኑን በደስታ ማሳለፍ ጀመረ። የሰራው መልካም ስራ ለራሱ እንደጠቀመው ስለገባው አላህን እያመሰገነ ጥሩ ጊዜያትን እስር ቤት ውስጥ ማሳለፍ ጀመረ። ሁለተኛው አማካሪ ደግሞ አስራ አምስቱ ቀን እንዴት እንደሚያልቅ ግራ ገባው። ምክንያቱም የለቀማቸው ፍራፍሬዎች ለመበላት ምቹ አልነበሩም። ምንም አይነት አማራጭ ስላልነበረው የበሰበሱና ትል ያመጡ ፍራፍሬዎችን መብላት ጀመረ። የሰራው መጥፎ ስራ በራሱ ላይም እንደሆነ ገባው። በቁጭትና በጸጸት አስራ አምስቱን ቀን መግፋቱን ጀመረ። ሶስተኛው አማካሪ ንጉሱን አምጾ የሰራው መጥፎ ስራ ሞቱን በትዕግስት እንዲጠባበቅ አደረገው። ገና ሳምንትም ሳይሞላው በሶስትና በአራተኛው ቀን መንቀሳቀስ አቃተው ሚበላውንም ማቶ ቅጠሉን እንደታቀፈ በሳምንቱ ተሰቃይቶ ሞተ። የሶስቱ አማካሪዎች ታሪክ የእኛን ሕይወት ይዳስሳል። የሰው ልጅ የዘራውን ነው የሚያጭደው የሚባለው ለዚህ ነው። መልካምን ከሰራን በዱንያም በአኼራ ላይ ምናጭደው ጥሩ ምርትን ነው። መጥፎንም ከሰራን ልክ እንደዛው። ለዚህም ነው አላህ ሱብሓነሁ ወተዓላ በተከበረው ቃሉ ላይ